ታስተናሩ ቀድሞምናለ ማስተናበር ነው። እኔ እኮ ውልሽ ዋንዚት እዚያ በዚያ ወደ እናንተ መሻገሪያችን እንዲሁ ቁጭ እን ልቅ አድርጎ እንዲሁ ቁጭ አድርጓት ነው። እኔ እኮ ወይ ሀንስ ቢያስታውስ እሱስ እንዲሁ ቀለል ቢያደርገው ነው እንጂ፣ ቀለበትን ያህል ነገር አውልቀሽ ስታስቀምጫ እንዴት ይረሳል? ተቻኩል አይደል የመጣሁት ተቻኩል። አይ ቢቻኩል ቢቻኩል ምንስ ደሞ ሶስት ቀን ሲቆይ ታለም ዘንድ ነው እንግዲህ። እኔ ግን ነው የሰነበተ ተማ እኔ ከፍቶኛ። እንደው ግን በመለስ ደግሞ አጉል ሌላ ነገር ነው ብዬ ነው ጥርሴን ነክሽ ዝም ብዬ እንትን ያልኩት። እንዴ ተመልሰሽ አትጠይቀውም ነበር አረጋግጥሽ? ወይ በእናንተ መሀል ማንገብ ተውቀ ምን ብዬ ነው የምትመለስ አንቺ? አፈርኩት አፈርኩሽ

እኔም እኮ አንድ ጊዜ እንዲህ እንዲህ ሞክሮኛል። እንዲህ አንቺ ሂጅ እሱ ጋር አንድ ጊዜ ስጌት ደን ይገርምሻል። አሁን ግራር ላይ ታች ተኝተን እህሉን ላይ ሰቅለን ይኸውልሽማ ልንገርሽማ አንቺ ልጅ ይጠቅምሻል። እኛ እኮ በእኛ እኛ እኮ ስንት ነገር ሁነን እኮ ነው አገር ያቆምን ቁጭ ብለን ግራር ስር ተኝተን አንድ ሰማ ያል ጅመጧ እንደው ዘሎ አይጎሹ አይጎሹ አይጎሹ እንቅ ሊያረገው ሲል ዜናውን ተመተመና በአፉ ስር ይከትልሻል እንጥሉ ስር ይከትለታል። አሁን አውራጣቱን ወሰደበት። እነ ታለም ሳይበጡ እንድላቸው እንድላቸው ቶልቶሎ እንሄዳለን። እሱስ አሁን ማለት አንተ ደግሞ እንደ በጎች ነገር ሁሉ ያን የሚሆነው እንጂ እንደው መስተርጅና እንደው እ ምን ምን ሰማህ? ጉርነው ጉርነው አንቺም እንደው ተውጭ እ ኧረ ሚስት ልጠይቅ ነው። አንተ ልጆችህ እንደ መጣች እንዴ? ደግሞ እንዲህ ብሎ አውራ እንደ ሰው እ ምን የሰማው ያየው ነገር አለ? እንደ በይ፣ ደህና ዋይ ክፍተት መስጠታችሁ። ኧረ እኔ እኔ ምን ከፍሰት እኮ አንቺ፣ ደግሞ ተይ፣ ምንም አይደል። ሰው ገና እግሬሽ ሳይረግጥ ገና ወሬውን ጉምም። አሁን በሁለት ቀን እንዲው ሦስት ቀን ሁለት ቀን ተቀመጥኩት ሁሉ እዚህ ሂጅ፣ እርኩ የምትጫወትበት አይደል እንዲው። እሱ ሲከፋው ለሰው ተናግሮታል። ሆነን እንዳጠፋሽ ኧረ ምን እላለሁ።

በደም አርጎ ይስሙ፣ እኔ አልኳት፣ ወንዙ ዳር ላይ ቀለበቱን እንዳስቀመጠው፣ መሬቱ ላይ እንዳስቀመጠው እረሳውን ያልኩ፣ ሌላ አላልኩ። ቀለብ ይዞላት በዚህ ያለ ክፉ ጊዜ መጣ። ጌታ ያለ ክፉ ጊዜ መጣ። እ እንደው ይሁን ከምታይ አሰማኸኝ፣ እንደው ወይ እሱ እትወስዳኝ ምን አለ እና አሁን ምንም የሚሉትን አውቀዋል። ወንዝ ስር ስታደር ይኸው ይስሙኝ። ቆይ መጀመሪያ ይስሙኝ፣ ሰሙኝ እኔ ያልኩህ ቀለበቱን እረስቶት ቀረ እና ቢቀሩ የሚሻል በቃ። እንግዲህ ያማ ምን አደርጋለሁ

ይሄ እኮ የጥሎሽ የገዛሁት እኮ አስተካክልሎታል። እንሽርነት የጥላ እኮ ነው። እቤት ስናይ ችግር አያጣችሁም እናንተ አሁን

አመመኝ እንደው ዝም ብሎ አንዳንድ ቀን እስኪ እንደ ፍርሻም እንደ ሳቅም እያደረገ ይገባኛል። አለ የወስደው የሚመስል

ጌሮ የገዛህ ግን ጌሮ ይነጠቀው ይመስለዋል። ኮሽ ባለ ቁጥ ጌሮ ይላል፣ ኮሽ ባለ ቁጥ ጌሮ ይላል። ምን ነውር ነው? በማይረባ ነገር ከኖሩት ኖረው ዛሬ ትዳራችንን ቤታችንን ታልፈታን

እንደውም አንድኛቸውን የእራሳቸው እኮ ያችንን እኛ እያ ተጠፋቻቸው በኋላ ምን ጠፋቻቸው? እንደት እሺ፣ ጠዋት እረስተዋት ነው እንጂ